ን ብ እንዴት ናችሁ? ልጅ በዛሬ ቪዲዮ ይዤላቸው የመጣሁት ደግሞ ምርጥ ቶፕ ቴን የምላቸውን የፍላይት ሲሙሌተር ጌሞች ነው ማለት ነው። ዛሬ ይዤላቸው የመጣሁት አብራችሁ ኑኑ ማለት ነው። ለእዚህ ቻናል አዲስ ከሆናቸው ሰብስክራይብ፣ ላይክ፣ ሼር የሚለውን ነገር እንዳትረሱት። ወደ ቪዲዮ መጀመሪያ ደረጃ ያስቀመጥኩላችሁ ጌም አቢያን ፍላይት ሲሙሌተር ይባላል ማለት ነው። የዚህ ጌም በጣም ምርጥ የሆነ የፍላይት ሲሙሌተር ጌም ነው ማለት እንዲሁም ደግሞ ዘጠኝ ኤርፖርት እንዲሁም ደግሞ አስራ ሁለት ኤርፕሌን አለው ማለት ነው። እና በጣም ደግሞ በጣም ትልቅ የሆነ ማፕ ቦታ አለው ማለት ነው። እናንተ የምትንቀሳቀሱበት በኤርፕሌኑ ማለት ነው ትልቅ የሆነ ቦታ አለው ማለት ነው። ማፑም ትልቅ ነው ማለት ነው እና በጣም አሪፍ የምለው የኤርፕላን ጌም ነው ማለት ነው። አቪያን ፍላይት ሲሙሌተር የሚባለው ማለት ነው። እንደው ያስቀመጥኩላችሁ ጌም ደግሞ ኤርፕላን ፕሮ ሲሙሌተር የሚባል በጣም ምርጥ የሆነ የሞባይል የኤርፕላን ጌም ነው ማለት ነው። ይሄ ኤርፕላን ጌም ደግሞ ሪሊስቲክ የሆነ ኤለመንት አለው ማለት ነው። እንዲሁም ደግሞ አንድ መቶ አስራ አምስት ስኩዌር ርዝመት በጣም ትልቅ አለው ማለት ነው። እንዲሁም የአውሮፕላን መንደርደሪያው ደግሞ ሪሊስቲክ የሆነ የመንደርደሪያ አዌውን የሚባለው አስፓልቱ ማለት ነው፣ እና በጣም ምርጥና አሪፍ የሆነ ኤለመንት ግራፊክስ አለው ማለት ነው። ኤርፕላን ፕሮ ሲሙሌተር ማለት ነው። ይህም ምርጥ የሆነ የሞባይል ኤርፕሌን ጌም ነው ማለት ነው። ይህንንም ጌም ሪኮሜንዴሽን አደርጋችኋለሁ። ያ ደረጃ ላይ ያስቀመጥኩላችሁ ጌም ደግሞ ዩኒት ፍላይት ሲሚሌተር ይባላል። ይሄ ጌም ደግሞ ሪሊስቲክ የሆነ የአውሮፕላን ዲዛይን አለው ማለት ነው። ሪሊስቲክ እንዲሁም ደግሞ ስሪዲ የሆነ ኢንቫሮንሜንቴሽን አለው ማለት ነው። እንዲሁም ደግሞ ከዚህ ጌም ለየት የሚያደርገው ነገር ላይክ ወይዘሮች ምናምን ይቀየራሉ ማለት ነው። የተለያዩ ወይዘሮች አሉት ማለት ነው። እናንተ ኢንጆይ እንድታደርጉ ማለት ነው። እና ላይክ የሚገርም ጌም ነው ማለት ነው። እንዲሁም ደግሞ ላይክ ግድ ከምላቸው ምርጥ ከምላቸው ኤርፕላን ጌሞች ውስጥ ማለት ነው አንዱ ነው ማለት ነው። ይህንንም ጌም እንድትጫወቱት ሪኮመንዴሽን አረኳችሁ ማለት ነው። ወደ ቀጣዩ እና በመጨረሻ ደረጃ ላይ ያስቀመጥኩላችሁ ጌም ደግሞ ጂኤፍኤስ ኦንላይን ኤርፕላን ሲሚሌተር ነው ማለት ነው። ይሄ ጌም በጣም ምርጥ የሆነ የሳተላይት ኤለመንት ያለው ማለት ነው። የሳተላይት ኤለመንት ያለው ጌም ነው ማለት ነው። እንዲሁም ደግሞ ሪልስቲክ የሆነ ግራፊክስም አለው ማለት ነው። እንዲሁም ደግሞ ኢንቫሮንቴሽን ይሄ ላይክ እናንተ ቺል የምታደርጉት ሪል ኤርፕሌን እየነዳችሁ እንዲመስላችሁ ማለት ነው፣ እየተደረገበት እሱ የሆነ ግራፊክስ እንዲሁም ደግሞ የተለያዩ ኤለመንቶች፣ የተለያዩ ኮንትሮለሮቹ ስግር ከምላቸው የጌም አሰራር አንዱ ነው ማለት ነው። ይሄኛው ጂኤፍኤስ ኦንላይን ሲሙሌተር የሚባለው ማለት ነው እና እንዲሁም ደግሞ ጌሙም ኦፍላይን አይሰራም፣ ኦንላይን የሚሰራው ማለት ነው በኦንላይን በኢንተርኔት በዋይፋይ በዳታ በአንዱ አንዱ ሰርቨር አገናኝታችሁ ነው ማለት ነው የምትጫወቱት። ዩ ኤፍ ኤስ ኦንላይን ኤርፕላን ምርጥ ሪኮመንዴሽን ማድረጋችሁ ጌም ነው ማለት ነው። በቀጣይ ደግሞ ምርጥ ከመላቸው አሪፍ ከመላቸው ጌም እስከምንገናኝ ድረስ ፒስ